ደግሞ በትልቅ ነገር ተለውጠን ብዙ ነገሮችን አድርገን አሳክተን፣ የእውነት ነው የምላችሁ ጠላቶቻችን አፍረው ወይ አህሙ ወይ አህሙ የፈኪ ፍቅር የሚያደረግህን ቅጡን ያሳጣሁ። አንደኛ ዓመት አንድ አመት ስለሞላት አዲስ አበባ አከበርክላት። የምር አንደኛ ትለያለክ። እንደዚህ ያደረገ የለም። ሲጀመር እኔ ትናንት ስጠይቅ ማለት ነው እድሜዋንም ስጠይቅ፣ ምን ያክል ጊዜ እንደሆናት አዲስ አበባም ስጠይቅ እንደምታከብርላት ገምቼ ነበረ፣ እና ያንን ያደረግከው ይገርማል። እና ግን ማለት ነው በዚሁ አጋጣሚ ፈኪ አንድ ነገር ሳልነግርሽም ዋላልፎን ነገር ለአህሙ ያለሽ ክብር በጣም የወረደ ነው። የሰው ልጅ ክቡር ነው፣ መከበር አለበት። ማንም ሰው ክብር ይፈልጋል። እና እርግጥ ነው እሱ ላይ ዘንተሽበት መቅበጥ ስለምትፈልግ ሊሆን ይችላል። እንደፈለግሽ የምትኙ ግን በልኩ ቢሆን ደስ ይለኛል። የምር አንዳንድ ጊዜ የምታደርጋቸው ነገሮች እንደዚህ አብራችሁ ቪዲዮ ስትሰሩ ጫማው ስረጋግጭበትን እንደገና ደግሞ ብቻ የሆነ የሆነ ነገር ምናምን ስትናገሪ ያ ነገር እኔ ለራሱ በጣም ነው የሚከፋኝ። የምር ወላይ ነው ምልሽ። እና ያን ነገር ብታስተካክዩ የሰው ልጅ ሲባል ማንም ይሆን ምንም እስካከበረሽ ድረስ አክብሬው በቃ። መቅበጥም ካለብሽ ደግሞ በልክ እንጂ በዚህ ልክ መሆን አለበት ብዬ አላስብም። ያንን ነገር ማስተካከል አለብሽ፣ ልክ ሌሎቹን እንደምታከብሪያቸው ማለት ነው። ጀስት እሱ ላይ መቅበጥ ከፈለግሽ ለራሱ ቅበጭ እንደፈለግሽን። ግን የመቅበጥም ደግሞ ልክ አለው። በእንደዚህ በእንደዚህ መልኩ አይደለም ልጅነሽ ስለተባሽ ወይንም ደግሞ ምንም ማለት በቃ ግልጸኛነት፣ ሐቀኛነት ወይንም ደግሞ ማስመሰል አትችልም ምናምን የሚባለው ነገር ያ ነገር ስህተቶችሽን እንዳይሸፍንብሽ ማየት አለብሽ። ገባሽ? ለወደፊትሽም ቢሆን ማለት ነው። አሰላሙ አሌይኩም በራህመቱላ በረከቱ። ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? እንግዲህ ዛሬም እንደተለመደው በፈኪና አህሙ መጥቻለሁ ማለት ነው። የዕለት እንጀራ አታሳጣኝ ማለት እንደዚህ ነው አደለ? እና እንደምታውቁት እንግዲህ ፈኪና አህሙ ቀን በቀን ቪዲዮ እየለቀቁ ነው። ማሻላ የምር እኔ በጣም ደስ ብሎኛል እንደዚህ አብረው በመስራታቸው አብረው በመቀጠላቸው ጠንክረው እንደዚህ በመቆማቸው በጣም ደስ ብሎኛል ማለት ነው እና ጠንክሩ። አላማችሁን ለማሳካት ወይንም ደግሞ ስኬታማ ለመሆን የግድ መጠንከር ያስፈልጋል። በወሬ ሳይሆን ጠንክሮ በመስራት ነው እና ጠንክሩ፣ በርቱ፣ ጉዞ ወደፊት ግን ደግሞ አብራችሁ እስከሰራችሁ ድረስ መተጋገዝ፣ መተሳሰብ፣ መከባበር የሚባሉት ነገሮች ሁሌም አብራችሁ ሊቀጥሉ ይገባል ማለት ነው። ይሄ ምክር ለአህሙና ፈኪ ነው ማለት ነው። ሌላው ወደኛ አስተያየት ስመጣ እንግዲህ በዋነኝነት የኛ አስተያየት ነው። አብዛኛው ሰው አስተያየት እንግዲህ አህሙና ፈኪ ተጋቡ፣ ባህላል፣ ተጣመሩ፣ እንደዚህ ትነካኩ ምናምን የምትሉ ሰዎች አላችሁ፣ እና አህሙና ፈኪ ላይ ትንሽ ፈትዋ ታጠብቃላችሁ ማለት እኔ እያልኩ ያለሁት እናንተ የምትሰጡት አስተያየት፣ ምኞታችሁ፣ ሀሳባችሁ ልክ አይደለም እያልኩ አይደለም። የአብዛኞቻችሁ አስተያየት ወይንም ደግሞ ምኞት የምር የኔም ምኞት ነው። ቢሆን ብዬ የምመኘው ነገር ነው፣ ቢሆን ማለት ነው። ቢጋቡ ቢጣመሩ ባህላል ማለት ነው። ግን ግን ደግሞ አንዳንድ ጊዜ የሚሰሩትን ቪዲዮ በማየት ብቻ እኮ ለዚህ ነገር እነዚህ ልጆች ብቁ ናቸው ወይ የእውነት እንደዚህ ይሆናሉ ወይ ብሎ ደግሞ አንዳንድ ጊዜ ማየት ጥሩ ነው። ፈተዋ ከማብዛት ከማጥበቅ ይልቅ ማለት ነው። በመጀመሪያ ልታውቁት የሚገባው ነገር ፈኪያም ትሁን አህሙ አህሙም ከሴት ጋር ይነካካል፣ ይተቃቀፋል፣ ይጨዋበጣል ምናምን ነገር ምናልባት አሁን ዩቱብ ላይ ብቻ የምታቁት ሰዎች ዩቱብ ላይ አብዛኛው ቪዲዮ ላይ እርግጥ ነው ከሴት ጋር አይነካካም አይጨባበጥም፣ አይተቃቀፍም። በዛ ብቻ ለት የምታውቁ ሰዎች ልትኖሩ ትችላላችሁ። ከዛ በፊት ግን እንደዛ ነው አህሙ ማለት ነው። ወደ ዩቱብ ከመምጣቱ በፊት ቲክቶክ ላይ በዛ ላይ ደግሞ ነባ ከመጣችም ሞዴል ከነባ ጋር ለራሱ ሲነካኩ ነበረ የሆነ ቪዲዮ አልፎ አልፎ ማለት ነው እና ፈኪም ብትሆን እንደዛው ከብዙ ወንድ ጋር ትጨባበጣለች፣ ትተቃቀፋለች፣ ትነካካለች ምናምን ነገር እና እኔ እያልከለውት እነሱ ሁለታቸው ላይ ሲሆን ግን ባህላል ካልሆነ አትነካኩ፣ አትጨባበጡ ምናምን እያላቸው የምትቆጡ ሰዎች አላችሁ። ቁጣችሁም ማስተያየታችሁም ልክ ሊሆን ይችላል፣ ግን ደግሞ እናንተ የምር እነሱን ብቻ ነው የምትከታተሉት ወይስ ሌሎችን ተከታትላችሁ መታችሁ ነው እነሱ ላይ እንደዚ አይነት ጥያቄ የምታነሱት? ያ ነው ያ ነገር ነው ያልተዋጠልኝ፣ ማለት ነው። ማለት ዩቱበሮች ሲባል አደለም ያላገባ ላጤ ሆነ ወንድ ወይንም ሴት አለለች የሚቀረና ያገቡት ለራሱ ወንድ ጋር ሳይነካኩ የሚሰራ ዩቱበር የለም፣ ማንም ጨዋ የለም። ሁሉም አጸያተኛ ነው እና እርግጥ ነው የማይፈቀድ ነገር ነው። ምክራችሁ ጥሩ ነው፣ ግን ሌሎችን ሳት መክሩ፣ ወይም ደግሞ መክራችሁም ሊሆን ይችላል። አይ ነው ስለ ራሳችሁ ራሳችሁ ታውቃላችሁ፣ ግን እንደዛ ማያደርግ ማንኛው ዩቱበር ነው። ሶፊን ለራሱ እኮ ከስም ወንድ ጋ እንኳ እንደዛ እየተጨባበጠች የምርፍ ምንም ነገር ሳትሉ አጸጥ ብላችሁ አልፋችሁ፣ የሶፊያ ቤተሰብ የሆናችሁ አሁኑን የምትከታተሉ ብዙ ሰዎች አላችሁ እና ያን ነገር እዛ ጋር ዝምብላችሁ እዚህ ጋ አይደለም፣ ፈተዋ መስጠት እያልኩኝ ነው እያልኳችሁ ያለሁት። ያንን ነገር አስተካክሉ ለራሳችሁ ማለት ነው። አለመከታተል ትችላላችሁ። እንደዛ አይነት ነገር አለመከታተል ሀራም ነው። ይሄ ነገር መስተካከል አለበት ካላችሁ፣ ማንም ዩቱበር ከዛ ነገር ነፃ አይደለም። እንዴ ነው የሚፍታህ? ለራሱ አሁን ብዙ ያውቃል፣ ቁርአን ቀርቷል ምናምን ስለ ድኑ ብዙ እውቀት አለው። ሀጅ አድርጓል ኡምራ አድርጓል። ያንን ነገር ሁሉ አድርጎ አሁን ላይ ለራሱ እንደዚህ ከሴት ጋር መነካካት መጨባበት ጀምሯል። ምክንያቱም ሶሻል ሚዲያ በቃ አላደለ የማትፈልጉት ህይወት ውስጥ ነው የሚከታቸው፣ እንዳለ ሀጺያት ወይም ሀራም የሆነ ነገር ውስጥ ነው ይዟቸው የሚገባው እና ያ የሚዳው ባህሪ ነው። ምክንያቱም ኦዲንስ የሚፈልገው ያንን ነገር ስለሆነ እይታ ሲያጡ ወደዛ ነገር አለውል በግዳቸው ሳይፈልጉት ይገባሉ። በእርግጠኝነት እኮ እነሱም እኮ ሀራም መሆኑን እኮ ያውቃሉ፣ ግን ምንም ማድረግ አይችሉም። እይታ ሲያጡ ደጋፊ ሲያጡ ምን ሲሉ ወደዛ ነገር ውስጥ ይገባሉ። እና ፈልገውት አይደለም ወይም ደግሞ ደስተኛ ሆነው አይደለም። ስለዚህ አታጥብቋቸው። ሲቀጥል ደግሞ ፈኪና አህሙ ተጋቡ የምትሉ ከልባችሁ ማለት ነው ፈኪያ ለአህሙ ምንም አይነት ስሜት እንደሌላት በተደጋጋሚ ተናግራለች። የምታደርገውም ነገር ደግሞ ግልጽ ነው። ምንም አይነት ስሜት የላትም። ትናንት እንኳ በተናገረችው በሰራችው ቪዲዮ ብዙ ነገር መማር መውሰድ ትችላላችሁ። ካሳለፈችውም ሕይወት አንጻር እንደዚህ አይነት ነገር ላታስብ ትችላለች። ያንን ነገር አስቡት። ያው አህሙ ብቻ ነው የፍቅር አባዜ ያለበት እንጂ ፈኪያ ምንም የለባትም። እና ያንን ነገር እያያችሁ እየተረዳችሁ ተጋቡ ብላችሁ ግን ድርቅ አትበሉ ማለት ነው። ለቀቅ አድርጓቸው። አንዳንዴ ለማለት ያክል ነው በጣም አታጥብቁ ለማለት ያክል ነው። ለቤቱ ድምቀት የምትጽፉም ልትኖሩ ትችላላችሁ። እናንተ አይኑ የኔ ቢጤናችሁን ያሁን እንደዛ ነኝ። ለቤቱ ድምቀት እንደዚ አይነት አስተያየት ልሰጥ እችላለሁ፣ አልፎ አልፎ ሁሌም ባይሆን ማለት ነው እንጂ ያው በእንደዚ አይነት ነገር ግን አላጠብቃቸውም ነው እንዳጠቃላይ ልላችሁ የምችለው ሲቀጥል ፈኪ ማለት ነው። ፈኪ ያው ለአህሙ ያለሽ ክብር በጣም የወረደ ነው እና ያንን ነገር ብታስተካኪ በጣም ደስ ይለኛል። የምር ማለት ነው። አህሙ ላይ መቅበጥ ትፈልግ ይሆናል። ዘንተሽበት ሊሆን ይችላል። መቅበጥ ስለምትፈልግ ምናምን ምናምን ሊሆን ይችላል። ስለምዘኝበት ሊሆን ይችላል። ከአሁን በፊትም ባለፈው በሰራችሁት ቪዲዮ እንደዛ ተናግረሻል እና አንተ ላይ ብቻ ነው እንደዚህ መሆነው እንጂ ሌሎች ላይ አልሆንም። በጣም ዝምተኛ ጨዋ ነኝ ምናምን እያልሽ ነበር ግን ደግሞ ቢሆንም የሰው ልጅ ክብር ይፈልጋልና ትንሽ ብታከብሪው በጣም ደስ ይለኛል። የምር ማለት ነው አሁን ዛሬ ለራሱ ስጦታ ምናምን ሲሰጥልሽ በጣም አስቦ አስቦ ነው እንግዲህ። የማይደረግ ነገር ነው ሁሉ ያደረግልሽ እኮ ማንም ሰው የማያደርገውን አንድ አመት አዲስ አበባ ስለመጣሽ አንድ አመት ሞላሽ ብሎ በዛ ላይ የዛሬ አመት ቀይ አበባ ስሰጣ በጣም ደስ ብሏት ነበር ብሎ አበባ ገዝቶ ሲሰጥልሽ ግን አንቺ የአፍሽን ነው የተቀበልሽው። ይሄ ነገር ከክፋት ላይሆን ይችላል ወይ፣ ያላሰብሽበት ላይሆን ይችላል ወይ ምናምን። ኦኬ እሱን ለማዛግም ምናምን ሙዱን ለመስረቅም እንደዛ ስትናገር ነበር። ግን ደግሞ አንድ ሰው ስጦታ እስከሰጠሽ ድረስ፣ እስከከበረሽ ድረስ፣ ላንቺ አስቦ የሆነ ነገር አስቦ እስከሰጠሽ ድረስ በቃ ደስተኛ ሆነች ነው መቀበል ያለብሽ እንጂ በዛ ሙድ መሆን የለበትም ሙዱ ከተሰረቀ ቪዲዮ የመስራቱም እንትን ሙዱ ለራሱ አይመጣም፣ ደስ አይልም። እና ያ ነገር ቢስተካከል ለስራችሁም ሞር ጥሩ ነው። ለሰውም ለሰው እይታ ለእይታ ለራሱ ደስ ይላል። ገባሽ እኛ ለራሱ ስናየው ደስ ይላል። ግን እንደዛ ስታደርገው የምር ደስ የማይለም ብዙ ሰዎች አለን። እና ያንን ነገር አስተካክይ። ልክ አሚርን እንደምታከብሪው ማሄርን እንደምታከብራቸው ሌሎች እንደምታከብራቸው ለአህሙም አክብሪው ለማለት ወዳለኝ ገባሽ ያኔ ያው መቅበጥ